የእግዚአብሔር አምላካችን ስም የተባረከ ይሁን ሁላችሁንም በአብ በወልድ እና በመንፈስ ቅዱስ አንድ አምላክ ስም በያላችሁበት ሰላምና ጤና ይብዛላችሁ ለማለት እወዳለሁ። እንግዲህ ለተከታታይ ጊዜ አብራችሁን ቆይታችሁ ከሆነ እየተመለከትን የመጣ ነው አኒያ ቆሮንቶስ ምዕራፍ 13 ላይ ያለውን ስለ ፍቅር ነው እያነሳን የመጣ ነው። እንግዲህ ፍቅር በጣም እጅግ በጣም አስፈላጊ እንደሆነ ጳውሎስ ከመጀመሪያው ዝም ብሎ ትምህርቱን ከመናገሩ ወይም አኒያ ቆሮንቶስ ላይ ስለ ፍቅር አብራርቶ ለመናገር ከመሞከሩ በፊት የሰዎችን አቴንሽን በጣም የፈለገ ይመስላል ሰዎች ስለ ፍቅር ላወራ ስለሆነ በጥንቃቄ ስሙኝ። የማወራው አሁን ስለ ፍቅር ስለሆነ ፍቅር እንደሌለው አይደለም፣ በጣም እስካሁን ከነገርኳችሁ በጣም ይለያል፣ በጣም አስፈላጊ ነው። በጣም በጣም አስፈላጊ ስለሆነ እያንዳንዳችሁ ጆሮቻችሁን ስጡኝ ብሎ ነው የጀምረው። ምክንያቱም አንደኛ ቆሮንቶስ ምዕራፍ ምዕራፍ 13 ምራፍ 17 ም ስንመለከት ያወራው በአብላጫው ስለ ጸጋ ሰውታዎች ነው። ከዘጠኝ በላይ የጸጋ ሰውታዎች ተነስተዋል፣ ግን ከነሱ በላይ ሰዎች በጣም በጣም ትኩረት ሰጥተው እንዲሰሙት የፈለገው ስለ ፍቅር እንደሆነ በግልጥ እናያለን። ምክንያቱም አንደኛ ቆሮንቶስ ምራፍ 13 መጨረሻው ላይ አሁን እንግዲህ ኑና ኑና ስለሚበልጠው ነገር አሳያችኋለሁ ብሎ ነው ምዕራፍ 13 ይዞት የመጣው። ምዕራፍ 13 ስንመጣ ደግሞ የሰማነው ያየነው ያነበብነው ስለ ፍቅር ነው። ስለዚህ ከሁሉ ስለሚበልጥ ጸጋ ከሁሉ ስለሚበልጠው ጸጋ አሳያችኋለሁ ብሎ ነው ወደ ምዕራፍ 13 ይዞ ነው የመጣው። እና ምዕራፍ 13 ም እንደገባ እንደጀመረ ስለ ፍቅር መናገር አልፈለገም። ከዛ ይልቅ አሁንም ተጠንቀቁ፣ ዋቻውድ በደንብ ስሙኝ፣ የማውራው ስለ ፍቅር ነው። ይህ ፍቅር ማለት ደግሞ ወሳኝ ነው ብሎ ነው የተናገረው። ምክንያቱም አንድ ቁልፍ ቃላት አንድ ቁልፍ ቃል አለ ፍቅር ግን ከሌለኝ የሚል ቁጥር አንድ ቁጥር አንድ ላይም ቁጥር ሁለት ላይም ቁጥር ሶስት ላይም 1ኛ ቆሮንቶስ ምዕራፍ 13 ማለት ነው ደጋግሞ የተናጋት ፍቅር ግን ከሌለኝ የሚል ቃል ለምን ፍቅር ግን ከሌለኝ እንደሚንሽዋሽው ጸናጽል ሆኛለሁ በጣም እምነት ቢኖረኝና ለስጋ ለእሳት እንኳን ሰውነቴን አሳልፌ ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ። ፍቅር ግን ከሌለኝ ምንም አይጠቅመኝም ነው እንደሚለው። ስለዚህ ፍቅር ግን ከሌለኝ የሚለው ምንም ቢኖረን ምንም የምንቆጥረው ምንም ይኑረን አሁን ዩከኔሜት ይሄ ይሄ ይሄ ይሄ አለኝ ብለን የምንደረድረው ነገር ምንም ቢኖር ፍቅር ግን እዛ መሀል ካልተገኘ ትርጉም የለውም፣ አይጠቅምም፣ ከንቱ ነው፣ ምንም አይረባም ብሎ በድፍረት ነው የዘጋው። ስለዚህ ወንድማችን ጳውሎስ ስለ ፍቅር ሲያነሳ ዝም ብሎ ደረቅ ትምህርቱን ብቻ መሰት አልፈለገም። ሰዎች በደንብ አቴንሽን ሊሰጡት እባካችሁ በደንብ ስሙኝ፣ እማውራው ስለሚበልጥ ነገር ነው። ፍቅር ከሌለን ጥቅም የለውም። ስለ ሱሮ የማወራው ብሎ ነው የዘጋው። መጨረሻ እንደም አኛ ቆሮንቶስ ምዕራፍ 13 ሲዘጋ መጨረሻ ትንቢት ቢሆን ይቀራል ይሻላል ካለ በኋላ እኮ እምነት፣ ተስፋ ፍቅር እነኚህ ሶስቱ ጸንተው ይኖራሉ ካለ በኋላ መጨረሻ የሚቀረውን ነግሮናል። በቃ መጨረሻ ግን የሚቀረው ጸንቶ የሚኖረው ፍቅር ነው። ስለዚህ ስለ ፍቅር ሲያነሳ በተለየ መንገድ ሰዎች እንዲያስቡ፣ እንዲያሰላስሉ ነው የነገረው። በጣም የሚገርመው ግን ምዕራፍ ሰዓትም ታውቃላችሁ፣ ምዕራፍ ሰዓት ስለ ትንቢት ስለ ልሳን፣ ልሳንን ስለ መተርጎም እነኝን ነው በደንብ ያወራው። ሲጀምር ግን ከነኛ አልጀመረም። ሲጀምር እንግዲህ ወንድሞች ወይ ፍቅርን ተከታተሉ ብሎ ነው የጀመረው። ፍቅርን ፐርሲው አድርጉ፣ ተከተለው። ፍቅርን ከአይን ዞር እሱ ዞር ካለ እሱ ከአንተ ከጠፋ ከቤት ከጠፋ ከትዳር ከጠፋ ከቸግ ከጠፋ ከአገር ከጠፋ ከማህበረሰብ መካከል ከጠፋ ዋጋ እንከፍላለን። ስለዚህ ፍቅርን ተከተለው በደንብ አቴንሽን ስጠ። ይኸው ነው በጭር ሲታጠፍ ታጠፍ ሲሄድ ሂድ፣ ነው ፍቅርን ያዝ እሱ ነው ዋና። ምክንያቱም እሱ ከሌለ ፍቅር ከሌለ በመካከላችን ፍቅር ማይኖር ከሆነ ምንም ነገር ይኖር እድሜ ጠገበ ሰው ቢኖርህ እድሜ ጠገበ እግዚአብሔር እድሜ ቢያጠግብህ፣ በሀያላ ልጆች ብትከበብ ብትከበብ፣ በርካታ የትምህርት ደረጃ ቢኖርህ በእውነት ሀብትን ብናፈራ ምንም ነገር ቢኖርን በወገኖቻችን መካከል ብንቀመጥ የታወቅን ሰዎች ብንሆን በርካታ ሰርተፊኬቶችን ሰብስበን ብናስቀምጥ ያ ፍቅር ግን ከሌለ በጣም በጣም አሰልቺ መልክ የሌለው የጠቆረ ኑሮ ነው የምንኖረው። ስለዚህ ፍቅር በሕይወታችን ላይ በጣም ተከታትለን የምንይዘው ዋና አድርገን የምንይዘው ስናጣ የምንፈልገው ፍቅር የሆነው እግዚአብሔር ቤታችንን በፍቅር እንዲሞላው ህይወታችንን በፍቅር እንዲሞላው በጣም ተክተን መጠበቅ አለብን ነው። ስለዚህ ጳውሎስ አስራ ስድስት የፍቅር አይነቶችን ነው በአንያ ቆሮንቶስ ምዕራፍ አስራ ሶስት ከቁጥር አራት ጀምረን እስከ ስምንት ያስቀመጠው በግልጽ ፍቅር ይታገሳል፣ ቸርነችን ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም ከእውነት ጋር ደስ ይለዋል እንጂ ስለ አመፅ ደስ አይለውም ሁሉን ይታገሳል ሁሉን ያምናል ሁሉን ተስፋ ያደርጋል በሁሉ ይጸናል ካለ በኋላ ፍቅር ለዘወትር የሚገርም ቃለው አይወድቅም የፍቅርን ኃይል ነው ፍቅር ብዙ ነገር ሊወድቅ ይችላል ፍቅር ግን አይወድቅም የቱ ፍቅር አጋፔ ፍቅር ያው የሆነው ፍቅር ከአምላክ የምንጋራው ፍቅር ፍቅር የሆነው ነገር አይወድቅም ስለዚህ እስለማይወድቀው ፍቅር ነው ወንድማችን ጳውሎስ የሚያወራውና በተከታታይ ፍቅር እንዲህ ነው እያልን ነው የመጣ ነው። ስለዚህ ዛሬ የምናየው ፍቅር አይበሳጭም የሚል ቃል ተቀምጧል። እዚህ ከእውነት ጋር ደስ ይለዋል። በጣም የሚገርም ነው። ፍቅር አይበሳጭም የሚል ቁጥር አምስት ላይ ተቀምጧል። ምን ማለት ነው? ፍቅር አይበሳጭም። ፍቅር የሚባለው አይበሳጭም ማለት ሰዎች ነን አንበሳጭም። የሚያበሳጭ ምድር ውስጥ እየኖርን በጣም አንካሳ ምድር ውስጥ እየኖርን በጣም የወደቀ ምድርና አንፌር የሆነ ዓለም ውስጥ እየኖርን አንበሳጭም። በጣም ኮራፕትድ በሆነ በሙስና በታጨቀ ማህበረሰብ መካከል እየኖርን አንበሳጭም፣ ልንበሳጭ አንችልም። ፍቅር ሁልጊዜ ሳቅ በሳቅ ነው እንዲህ አይነት ትርጉም የለውም። ኦሪጂናሊ መጽሐፍ ቅዱሱ በተጻፈበት በግሪክ ኮንሴፕቱን ስናየው በቃ አቻ ትርጉሙ የሚሆነው አይበሳጭም የሚለው በቀላሉ የሚል መንፈስ ውስጡ አለው በአጭር ቃል ሁኔታዎችን ለመረዳት ጥረት ያደርጋል። አንድ ነገር ለምንና እንዴት ሊሆን ቻለ ብሎ በልበ ሰፊነት ይከታተላል የሚለው ፍቺ ነው አቻው። ደግሜ እላለሁ፣ ሁኔታዎችን ለመረዳት ጥረት ያደርጋል። አንድ ነገር ለምንና እንዴት ሆነ ብሎ በልበ ሰፊነት ይከታተላል እንጂ በቀላሉ ቱግ አይልም፣ በቀላሉ አይበሳጭም። ይወላጁ አየ ማንም ሆነ በሌላ ባላሰበ ሁኔታ ከዛኛ ወገን ቁጣ ቢገጥመው ሬዚስተንስ ቢገጥመው ሙግት ቢገጥመው፣ ሰዎች ከዚህ ቀደም ከሚያውቃቸው ባህሪ በተለየ መንገድ አፕሮች ድንገት ቢያደርጉት እሱ ምን ማለትህ ነው ብሎ ቶሎ ብስጭት አይልም። ከዛ ይልቅ ሁኔታዎችን ለመረዳት ጥረት ያደርጋል። ይሄ ሰው በጣም ጥሩ ሰው ነበር፣ ትላንት ለምን በዚህ መልክ እንደዚህ ሆነ? ምን ምን አግኝቶት ይሆን ቶሎ ከመበሳጨት ይልቅ ምን አግኝቶት ይሆን ምን ሆኖ ይሆን ብሎ በልበሰፊነት ነገሩ ለምን ሆነ እንዴት ሆነ ብሎ ይመረምራል። የሚለውን የግሪክ ፍቺን የሚይዘው ፍቅር አይበሳጭም ማለት በቀላሉ አታበሳጨውም፣ በቀላሉ የሚበሳጭም ስብእና የለውም። ለምን? ሁኔታዎችን ለመረዳት መጀመሪያ ጥረት ያደርጋል። ለዚህ ነው እኮ በቃ ከሰው ጋር እኮ መኖር ማንችለው። አንዳንድ ጊዜ ያኛው ወገን አዝነዋል፣ ቤቱ ለምሳሌ አዝኖ መጥቷል፣ ቢሮ ተበሳይቷል፣ ጥሩ ስሜት የለውም ዋሽቋል፣ በቃ በአንድም ሆነ በላ ልክ አይደለም እና ድንገት ባህሪው ተቃይረዋል፣ ማይሆን አፕሮች ያሳያል። ይሄኛው ግን ፍቅር ከሆነ ይሄ ግን የመለኮት ፍቅር ያገኘው ሰው እጅ ከሆነ የወደቀው ምን ሆነሀል ዛሬ ይለዋል፣ አቸው ምን አግኝተዋል ዛሬ ይለዋል። እንደዚህ ፊትለፊት እንኳን መገናኘት ካልቻለ ይመረምራል። ይሄ ሰው ዛሬ ጥሩ አይደለም፣ ብዙ የሚያስቆጣ ነገር እያደረገ ነው። ምን ገጥሞት ይሆን ይላል፣ ምን አግኝቶት ይሆን ይላል። ከዚህ ለምንና እንዴት ሆነ ብሎ ሁኔታዎችን ለመመርመር ጥረት ያደርጋል። አጋፔ ፍቅር አይበሳጭም ማለት ይሄ ነው። እንዲህ አይነት ባህርይ ያላቸው ሰዎች አሉ። እውነት ለመናገር ያህል አንዳንድ ሰው ሳይረዳ ያለህበትን ሁኔታ እንኳን ለመረዳት ትንሽ እንኳን ደቂቃ ሊሰጥ ሳይፈልግ የሆነውን ነገር አይቶ ከአንተ በላይ ተበሳጭቶ በኋላ ቀስ ብለህ አረጋግተህ ሱ ተበሳጭቷል። ብዙ በተን ነክቷል። ምናልባት ክፉ ቃል ካፉ አውጥቷል። እርምጃ ወስዷል። ብዙ ነገር ካደረገ በኋላ አንተም በረድ ሲልልህ ትናንትና ተቆጥተሃል? አዎ፣ በጣም እኮ ትናንትና ጥሩ ነገር ውስጥ አልነበርኩኝም እንደዚህ እንደዚህ ሆኖ ነበረ ሲልህ ትደነግጣለህ። ግን አልፈሃል። ግን ተበሳይተሃል። ክፉ ቃል ተናግረሃል። የማይረሳ ነገር አድርገሃል። ወድ ቃል ተሸንፈሃል፣ ተሰብረሃል፣ ልክ አይደለህም። ፍቅር ግን እንዲህ አይደለም ነው። ፍቅር አይበሳጭም ማለት ሁኔታዎችን ለመረዳት ጥረት ያደርጋል። አንድ ነገር ለምንና እንዴት ሊሆን ቻለ ብሎ በልበ ሰፊነት ይከታተላል። ይህንን የሚያደርግ ፍቅር ነው፣ አጋቤ ነው። እንዲህ አይነት የፍቅር መንፈስ ካለን በቀላሉ ማንበሳጭና የሌላውን ወገን አጠቃላይ መበታተን በልበ ሰፊነት የምንከታተል፣ ለምን ሆነ እንዴት ሆነ ብለን ያንን የመጨረሻው ሩቱን ለማወቅ ኬዙን ለማወቅ በልበ ሰፊነት ሳንበሳጭ የምንከታተል ከሆነ በጣም ለዘላለም እንመሰገናለን። ምናልባት ያ ሰው ከተረጋጋ በኋላ በጣም ሮንግ ነገር አድርጊያለሁ ልክ አልነበረም፣ ትላንትና ያደረግኩት አፕሮች አንተ ግን በትዕግስት ብዙ ሳትበሳጭ ታገስከኝ ተሸከምከኝ ብሎ ለምስጋና ቤታችን እና ቢሮችን ይመጣል። ነገር ግን አንዳንድ ጊዜ በመንገድ ላይ ስንሄድ እዛኛው ወገን ያለውን ጉዳይ ሳላቅ የምንበሳጭ ከሆነ ቶሎ ትጉ የምንል ከሆነ አስቡት እንግዲህ ከማጋነ የምንኖረው ጋብቻ ፌል ያደርጋል። ቸርች ቤተክርስቲያን አብረን ከሰው ጋር ቲም ይበተናል። አብረን ከምንስራቸው ሰዎች ጋር ቁጭ ብለን መኖር አንችልም፣ ማገልገል አንችልም፣ መስራት አንችልም። ተባብረን ወደፊት መሄድ ያቅተናል። ፍቅር ግን ስንሆን እግዚአብሔር የፍቅር መንፈስ ውስጣችን ሲኖር፣ አጋፔ ፍቅር ሲሸፍነን፣ በአጋፔ ፍቅር ግን ስንያዝ፣ አንዱ ኳሊቲያችን ቶሎ መበሳጨት የሚባል በሕይወታችን የለም። እንደ አንድ ሰው በጣም በጣም ነው ቶሎ የሚበሳጩት። የብስቅታቸው መጠን ደግሞ የማይነኩት በተን የለም፣ የማያብላሾች ነገር የለም። በጣም ጥቂት ነገር ማለፍ አይችሉም። በጣም ባርክ ያደርጋሉ፣ ይጮኋሉ፣ ይቆጣሉ። ያኛውን ወገን ለመረዳት የሚችል አቅም የላቸው። አዎ አይኖረንም። ይህንን የሚችል ፍቅር ብቻ ነው። በውስጣችን ግን ፍቅር ሲኖር፣ የፍቅር መንፈስ ግን እየገዛን ሲመጣ፣ በእውነት እላችኋለሁ ምንድን ነው እየሆነ ያለውን ይላል አንዳንድ ሰዎች በጣም በቁጣ እንኳን ሊመልሱ ሲሞክሩ፣ የፍቅር መንፈስ ያላባቸው ሰዎች ባጋፔ ፍቅር የተሸፈኑ ሰዎች ሁኔታዎችን ይመረምራሉ። ለምን ሆነ ይላሉ። በለበሰፊነት ታገይ ሰው ይመረምራሉ። ከተበሳጩ በቀላሉ አታበሳጨው። በቀላሉ ማለት እስከ ጥግ ድረስ ያስጨርሰዋል። እስከ ጥግ ድረስ ይዘው ይሄዳሉ። ከዛ በኋላ ነገሮች አልሆን ካለ አይ ይሄማ ልክ አይደለም ብለው ቆጣ ሊሉ ሸብረክ ሊሉ ምናልባት ግንባራቸውን ቆጠር ሊያደርጉ እና ሊሞግቱ ሊነሱ ይችላሉ፣ እንጂ በትንሽ በትልቁ ይሄ እንዲሆነ ያ እንዲሆነ ምንም የማያሳልፉ ምንም ማያሳልፉ በቁጣ የተሞሉ ቁጣ ሁሉ ነገራቸው የሆነ እንደነኛ አይነት ሰዎች የአጋፔ ፍቅር ጳውሎስ የሚናገረው የአጋፔ ፍቅር ውስጣችን የለም፣ ውስጣቸው የለም። ስለዚህ እግዚአብሔር ሰዎች፣ ከሰው ጋር መኖር ያስፈልገናል ብቻችንን ሰርተን የምናሳካው ነገር የለም። የምናሳካው ነገር በሙሉ ከሰው ጋር የሚሰራ ነው። ከሰው ጋር በህብረት የሚሰራ ነው። ከሰው ጋር በህብረት ነው። አገልግሎት አገልግሎት በህብረት ነው። አገልግሎት በፍቅር ነው። አገልግሎት በአንድነት ነው፣ በቡድን ነው። በቡድን ደግሞ ለመስራት በርካታ የሚያስቆጣ ነገሮች አሉ። በዚህ ምድር ላይ እግዚአብሔር ሰዎች ይሄንን አሸንፈን መኖር ሳንበሳጭ፣ የታገስን በልበ ሰፊነት ነገሮችን አስታመን መሄድ የምንችለው አጋፔ ፍቅር ሲኖረን ነው። ለዚህ ነው ጳውሎስ ፍቅር አይበሳጭም ያለው። በቀላሉ አይበሳጭም፣ ነገሮች ለምን ሆነ ብሎ በልበሰፊነት ይከታተላል የሚለው በጣም በጥንቃቄ ማድረግ ስለዚህ፣ ከተበሳጭን እንዲ ብስጭት ትካልን ለመልካም ነገር ልካሁን። ወንድማችን ጳውሎስ አይታችሁታል፣ በአቴና ምድሩ በሙሉ ከተማው በሙሉ በጣዖት መሙላቱን ሲያይ እኮ መንፈሱ ተበሳጨ። ያለ ወንጌል ስርጭት ነው ያለ እግዚአብሔር ወንጌል አገልግሎት ነው። ምክንያቱም ጳውሎስም በአቴና ሲጠብቃቸው ሳለ በከተማው ጣዖት መሙላቱን እየተመለከተ መንፈሱ ተበሳጨበት የሚል ቃል የሐዋርያት ሥራ ምዕራፍ 17 ቁጥር 16 አለ። ይሄ ብስጭት የሚገፋ ነው፣ ወደ ወንጌል ቅናት ነው፣ ከባድ የሆነ ሸክም ነው። እንዴት የእግዚአብሔር መንፈስ ባለበት ወንጌል በሚሰበክበት ዘመን ጣውታት በሙሉ ከተማውን ይሞላሉ ብለህ ልትበሳጭ ትችላለህ ሄደህ በአደባባይ የእግዚአብሔርን ወንጌል በምኩራብ የእግዚአብሔር ወንጌል ትሰብካለህ እሱ ሞተር ነው ኃይል ነው አጋዥ ነው ነገር ግን ለምን ተነካው ብለህ የምታደርገው ብስጭት መርዝ ከሆነ ጋር የሚያያዝ ብስጭት አንተን ይጎዳሃል መጨረሻ በሽተኛ ያደርግሃል ከጨዋታ ውጭ ያደርግሃል መልኮችን በሙሉ ያጠፋሉ ከሰው ጋር መኖር አትችልም መጨረሻም ጉዳትህ ነው የሚከፋው ነገር ግን በአጋፔ ፍቅር ስንሞላ ለምን እንዲሆን። ስለዚህ አንድ የቤተሰብ አባወራ ከዚህ ቀደም ከሚያሳያቸው ባህሪያት በተለየ መልኩ ባህሪ ቢያሳይ ከሚስት ሳይድ በፍቅር ከሆነ ምላሽ የሚመጣው ባሌ እንደዚህ አልነበረም፣ ከዚህ ቀደም እንዲህ አይነት ባህሪዎች አልነበሩትም። አሁን ግን በአብላጫው ቁጣ ቁጣ ይለዋል። ካደለም ነገር እየው ምንድን ብሎ በፍቅር ያስታምማል። ለምን እንዲሆነ ብሎ በትዕግስት ነገሮችን ይመረምራል። በልበ ሰፊነት ነገሮችን ለማስተማም ጥረት ያደርጋል ነው። በቃ ፍቅር አይበሳጭም ማለት ነው እንጂ እኛ አንድ ስንመልስ ያኛውም ወገን ሁለት እየመለሰ የምንኖረው ኑሮ የለም። በተቃራኒው ሚስትም በአንድም ሆነ በሌላ ትናንትና ካለባት ነገር ዞርካለች ካለች ብስጩ ከሆነች እንደ በቀላሉ የምትከፋ ሆና ካገኘች ባል ሪስፖንድ ማድረገው በብስጭት አይደለም። ፍቅር ከሆነ ሚስቴ ምን አግኝቷታል ነው የሚለው ነው። ባጭርካል ባለቤቴ ምን አግኝቷታል ምን ምን ይሆን ያገኛት ብሎ በልበሰፊነት ሩቱን ቤዙን ያገኛትን ነገር በደንብ አድርጎ ለመረዳት ጥረት ያደርጋል። በልበሰፊነት ይከታተላል የሚለውን ነው የሚይዘው። ፍቅር ለዚህ ነው በጣም በጣም ለህይወታችን፣ ለትዳራችን፣ ለአገልግሎታችን፣ ለስራችን፣ ለእያንዳንዱ ነገራችን ፍቅር በጣም ኮር ነው፣ አስፈላጊ ነው። እሱ ከሌለ ህይወታችን ብኩን ነው፣ በጣም በጣም የተጎዳ አንካሳ ሰባራ፣ ለምንም ነገር የማይሆን አይነት ኑሮ ነው የምንኖረው። ያ መንፈስ ግን ከሌለን ለምስጋና የሚያበቃ ነገር ይኖረናል። የእግዚአብሔር ሰዎች ፍቅር አይበሳጭም። በቀላሉ በጣም ነገሮችን አንደርስታንድ ለማድረግ ይታገላል። ለምን ሆኑ ብሎ ያስባል። ጠዋትና ማታ እንደዚህ አልነበረም። ምን አግኝቷቸው ይሆን ምን ሆነው ይሆን ለምን እንደዚህ ሊሆኑ ቻሉ ብሎ እየመረመረ እየታገሰ ይፈትናል እንጂ በቀላሉ ሪያክት አያደረግም። ስለዚህ እንደው ዝም ብሎ የሚቆጡ ሰዎችን በጣም በርካታ ከመጽሐፍ ቅዱስ ውስጥ ማንሳት እኮ እንችላለን። ለምሳሌ አሁን ዮናስን ተመልከቱት። ይሄኔ ዮናስ በጣም የሚገርም ነብይ ነው። መጨረሻ ላይም በሕይወቱ ተወራዶ ወደ ነነዌ ሄዶ ነነዌ በሶስት ቀን ትጠፋለች ብሎ የሰበከ ነብይ ነው። በአዲስ ኪዳንም ስሙ የተነሳ ሰው ነው። በጥፋቱም ቢሆን አሳንባሪ ሆድ ውስጥ ከገባ በኋላ በእግዚአብሔር ፊት ጸልዮ ከሲኦል ሆድ ውስጥ የወጣ ሰው ነው። ጠንከረ ጸሎት ነው የጸልዮ። ማዳን ካንተ ዘንድ ነው እያለ በእውነት እላቸዋለሁ። ሰው አሳንባሪ ሆድ ውስጥ እኮ ሆኖ ለመጸለይ መሞከሩ በራሱ በተስፋ በእግዚአብሔር ፊት ከዚህ ማጥ ውስጥ እወጣለሁ ብሎ መጸለዩ በራሱ ትልቅ እምነት ያለው ሰው ነው። ግን ደግሞ የተለየ ባህሪ ያለው ነምን ቁጡ ነው፣ ይበሳጫል። በፍጹም ለምን እንዲሆነ ብሎ አስብ። ምክንያቱም እነሆ ሄዶ የንስሐ ስብከት ሰበከ። ከንጉሱ ጀምሮ እስከ ታችኛው ተራ ማህበረሰብ ድረስ ሰው ማቅለበሰ፣ አመድ በቃ ነሰነሰ። ለሶስት ቀን እነሆ እንሰሳዎቹ እንኳን የተሳተፉበትን ታላቅ የሚባል ጾም ጸሎት አወጁ፣ ንስሐ ገቡ። ንጉሱ ከዙፋኑ ወርዶ መሬት ተቀመጠ፣ ማቅለበሰ፣ አዘኑ የምር ከዛስ በኋላ እግዚአብሔር ማርኳቸዋል። ይሄ ደስ አላሰኛውም። የተበደለው እግዚአብሔር ነው፣ የማረውም ያው እግዚአብሔር ነው። እንግዲህ አንተ ቸርነሃ ማርካቸው አደላው እንግዲህ ይሁና ብለህ እግዚአብሔርን መስገነ መተውን ያለብህ። ሪል የሆነ ንስሐ ገብተዋል። ግን እግዚአብሔርን ይሞግት ዘንድ ገባ። በጣም መጽሐፍ ቅዱስ ሲናገር ተከታታይ ሄዳችሁ ብታዩት፣ ምዕራፍ አራት ላይ ምዕራፍ አራት ላይ እግዚአብሔር መጣና ህዝቡን ምር ያለዋል። ለምን እንዴት እ ያላለው እኮ የለም እንዴ ምን ሆናል? ዮናስ ይህ መቶ ሀያ ሺህ የሚሆን ግራ ቀኙን ምንም የማያውቀው ማህበረሰብ በአንድ ቀን ጨፍልቄ ልጨልሰው አልፈቅድም፣ ምሬዋለሁ አለ። እግዚአብሔር የምሬት አምላክ ነው። እግዚአብሔር በባህሪው ቅስስ ያሉ ሰዎች ያረኩታል። ንስሓ የሚገቡ ሰዎች ይመልሱታል።

ከቶ ደስ አላሰኘው፣ እርሱም ተቆጣ። ቁጥራን ተበሳጨ፣ ተቆጣ። ተበሳጨ፣ ይሄ አያችሁ። ለምን ሆነ? እግዚአብሔር ለምን ማራቸው? በጣም የከፋ ኃጢአታቸው እስከ ሰማይ የደረሰ ናቸው እና እግዚአብሔር እንዲህ ሊምራቸው ቻለ ብሎ መመርመር አንድ ነገር ነው ማለፍ አንድ ነገር ነው። አምላክ ምሬዋለሁ ካለ እንግዲህ የተበደልከውም አንተ ነበር ከማርካቸውም ይሁና ብሎ አምላክን አመስግኖ መልእክቱን አድሶ መሄድ ነው። ተቆጣ በጣም እንዲህ አይነት ርህራሄ የሌለው አገልግሎቱ ብቻ አገልግሎቱን ብቻ እኔ እንደውም ድሮውም ብያለሁ አንተ የምረት አምላክ ነህ ትምራቸዋለህ ብዬ ጠርጥሬ ነበር፣ ነው እኮ የሚለው እንደዚህ ብለህ ደረቅ አገልግሎት ነው ይሄ አገልግሎቱን ብቻ መስጠት ዲሊቨር ማድረግ ነው እንጂ ውስጡ ርህራሄ የሌለው ነቢዩ ፍቅር የለውም። ሰዎች በመጥፋታቸው ምንም ደንታ አይሰጠውም። አያቸው እና ተቆጣ፣ ተበሳጨ። አንዱ ምልክቱ ፍቅር ነው ርኅራኄ ውስጡ የለበትም። የሚገርማችሁ ነገር እግዚአብሔር እንደሱ አልነበረም። ሊያስረዳ ሁሉ ይሞክራል። ድጋሜ የእግዚአብሔርን በውኑ ትቆጣ ዘንድ ይገባሃል ወይ ያለው ትንቢተ ዮናስ ምዕራፍ አራት ቁጥር አራት እሱ የመለሰው መልስ ያስገርመኛል። እርሱም እስከ ሞት ድረስ እቆጣ ዘንድ ይገባኛል፣ አለ። ምን ማለት እስከ ሞት ድረስ መቆጣት፣ ቁጣው ተራ ቁጣ አይደለም። እስከ ሞት ድረስ እቆጣለሁ ማለት በቃ ፒክ ላይ የደረሰ ቁጣ አይነት፣ ብስጭቱ በቃ እስኪ ጥለው ነው ማለት ነው። አያቸው እንዲህ አይነት ብስጭት፣ እንዲህ አይነት ቁጣ የሚቆጡ ሰዎች የሚጎላቸው የሚጎለን፣ እንዲህ የምንቆጣ ከሆነ ፍቅር ነው። ፍቅር በውስጣችን በጣም እየበዛ ሲመጣ ፍቅር ሕይወታችንን እየገዛው እያሸነፈው ሲመጣ አንዱ ምንቶ ብስጭት ነው። አንዱ ምንቶ ቁጣ ነው። በቁጣ መጮ ነው። ጉሮ ቤት እስኪመጣ ሰው እስኪመጣ በጣም ከፍ ያለ በቃ ራሳችን ስተን እስክንወድቅ እስኪያለበን በጣም ምናችን በሙሉ እስኪቆጣ ድረስ ምንቆጣ ከሆነ አልገባንም። ፍቅር የሚባለው ጉዳይ ገና ይቀራል። ስለዚህ መለበን ካለብን ይሄ ደግሞ ለባል እንዴት ጠቃሚ መሰላችሁ ለሚስት እንዴት ጠቃሚ ለቤተ ክርስቲያን ለሚመሩ ለአገልጋዮች ለቡድን መሪዎች እጅግ በጣም የሚጠቅም ነው ስለዚህ ለምንድን ነው የምትቆጣው ሲሆን እስከ ሞት ድረስ ቆጣለዋል እስከ ሞት ዊች ሚንስ ከባድ ነው እግዚአብሔር ሰዎች እግዚአብሔር እንደውም እያባበለ የሆነች ቅል ስትወጣ ዘም እያለ ትል እያስነሳ እያበላ እያስደረቀ ይ አንተ ምንም እኮ ብዙ ዋጋ ላልከፈልክባት የቅል ዛፍ ይህን ያህል የምትበሳጭ ከሆነ መቶ ሃያ ሺህ ሰው በአንዴ እንዴት እያለ በደንብ እያገባባ የሞገተው ፍቅር የሆነ እግዚአብሔር ሊያስረዳ ሞገተው የመጣበት ምክንያት በጣም ውብ ነው። እሱ ግን እስከ ሞት ድረስ እቆጣለሁ አለ። ስለዚህ ቁጣ የፍቅር ማነስ ምልክት ነው። መበሳጨት የፍቅር ማነስ ምልክት። ስለዚህ ጳውሎስ ፍቅር አይበሳጭም ሲል በቀላሉ አናስቆጣውም። ነገሩ ለምን ሆነ? ሰዎች ለምን በዚህ መልክ ተገለጡ? ለምን እንዲና እንዲሆኑ ብሎ ፍቅር በልበ ሰፊነት ነገሮቹ ሊመረምር ጥረት ያደርጋል እንጂ ወዲያው ቱግ ብሎ አገር ምድር ይያዝልኝ አይልም። የሚቆጡ ሰዎች ብዙ ያበላሻሉ። ወንድሞቼና እህቶች የእግዚአብሔርን ቃል ስንመረምር የተቆጡ ሰዎች ብዙ ነገር ያደረጉት፣ ለምሳሌ ቃይልን ተመልከቱት። ቃይን እኮ በጣም እጅግ ተናደደ፣ ፊቱም ጠቆረ፣ የሚልኩ ቃል ዘፍጥረት ምዕራፍ አራት ቁጥር አምስት በጣም ነው ፊቱ ጠቆረው፣ ተናደደ፣ ተበሳጨ። መጠየቅ ካለበት ፍቅር ቢሆን የፍቅር መንፈስ ውስጡ ጎልቶ ቢሆን ኖሮ እግዚአብሔር የአቤልን መስዋዕት ተቀብሎ ሳለ የኔን ለምን አልተቀበለም? ነገሩ ምን ይሆን ብሎ መመርመር፣ ከስሩ ማጥራት፣ እግዚአብሔርን መጠየቅና ተረጋግቶ የእግዚአብሔርን ነገር አይቶ ወደ አጀንዳው መመለስና ቀጣዩን ህይወት ውብ ማድረግ ነው እንጂ በጠቆረ ቁጥር በተበሳጨ ቁጥር እና ለምንድን ነው ፊት የሚጠቁረው? ለምን ተናደርክ? ለምን ፊት ጠቆረ? ኃጢአት በደጅ ታደባለች ቀድመህ ንገስባት የተባለው እኮ ለዚህ እኮ ነው። እኔ ወንድሜ ጠባቂ ነኝ ብሎ በዛ ደረጃ ሲበሳጭ መጨረሻው መግደል ነው። መጨረሻው መቅበዝበዝ ነው። መጨረሻው የሆነውን ነገር ታቃላችሁ። መጽሐፍ ውስጥ ላይ እጅግ በጣም ተቅበዝባሽ ከሚባሉ ሰዎች መካከል አንዱ ቃየን። እግዚአብሔር ሰዎች ሰው በጣም ሲበሳጭ ስሜቱን መቆጣጠር ሲሳነው ቁጣ ቁጣ ሲለው እርምጃ ውስጥ ይገባል። ያ እርምጃ ደግሞ እስር ቤት የሚጥለው ያ እርምጃ ደግሞ በጣም አንካሳ የሚያደርገው ያ እርምጃ ደግሞ ከቡድን የሚያስወጣው ከስራ የሚያስወጣው ያ እርምጃ ደግሞ ትዳሩን የሚያሳጣው ያ እርምጃ ደግሞ ብዙ ነገሩን የሚያሳጣውና መጨረሻ በምድረ በዳ ራሱን ድንገት ሲያገኘው ለካ ብዙ ነገር ከእጁ ጠፍቷል። እግዚአብሔር ሰዎች ፍቅር ሲኖርን አንዱ የምናከስመው ነገር ቢኖር ብስጭት ነው። የምትበሳጩ ሰዎች አንድን ነገር ለቤትና ቀን እያሰለስላችሁ እያሰለስላችሁ በብስጭት ራሳችሁን የምትጎዱ ሰዎች፣ ከውበት ውጭ የምትሆኑ ሰዎች በጣም በእግዚአብሔር ርኅራኄ የለምናችኋለሁ። ፍቅር በህይወታችን ላይ እየበዛ ሲመጣ፣ እያሸነፈ ሲመጣ አንዱ የምንቋቋመው ነገር ቢኖር ቁጣ፣ ብስጭት ቦታ ይለቃሉ ለፍቅር። ስለዚህ አጋፔ ፍቅር ሰዎች ሲኖራቸው፣ በአጋፔ ፍቅር ሰዎች ሲሞሉ አንዱ ኳሊቲያቸው ለምንድን ነው የሆነው?

ከኋላ ያሉ ሰዎች ምን ያህል ሆን እንደሚያደርጉ ክላክስ እንደሚያደርጉ አይታችኋል ችግስት የሚባል የለም አንዳንዶች ሰውዬው እኮ ተቸግሯል የሆነ ነገር አድርገዋል ወይ ደግሞ ጀስት ሰከንዶች እኮ ነው በቃ ሰከንዶች እንኳን መታገስ ማንችልበት ከፊቴ ያለው ሰው በሚገባው ፍጥነት እየነዳ አይደለም በጣም ለማጅ ይሆን አንዳች ነገር ገጥሞች ይሆን እንዲሁ የመቆም ያህል እንኳን በጣም ሲቆም አንድ ደቂቃ መታገስ አንድ ደቂቃ የሆነውን ነገር ለመመረመር መሞከር። አንዳንድ ጊዜ እስክታፍሉ ድረስ ሆናችሁ አታውቁ? ክላክስ ሰርጋችሁ ስታበቁ ለምንድነው ነው ማሄዱ ብላችሁ ስታበቁ፣ የሆነች አንድ አዛውንት ሴት ከፊት ለፊት ልታፍ ትችላለች። የሆነች በጣም ደግሞ ዲስብል የሆነ ሰው ደግሞ በጅና በእግሩ የሚሄድ የሚንፏቀቅ ሰው አንተ እኳ አይታየም። ከፊቱ ግን ያለው ሰውዬ አይቶ ያንን ሰው ትሪት ለማድረግ ቀስ ብሎ እያሳለፈ ነው። አንተ ግን ከኋላ ምንም አይታይም፣ በክላክ ሳለ ትበሳጫለህ። እንደውም አንዳንድ ሰዎች እጃቸውንም አንገታቸውንም ሁሉ እኮ ወጣ አድርገው መሳሌ ይከጅላቸዋል። በኋላ ግን ታፍራለህ። በኋላ የሆነ ሰው ብቅ ሲል የሆነች ጠና ያለ ሽማግሌ፣ ጠና ያሉ አሮጊቶች ደግሞ ሲያርፉ ስታይ ያንን ሳታስተውል ማድረግን እንታይና ትጸጸታለህ እኮ። አንዳንድ ምንድን ነው ውበቱ? ምንድን ነው የሚያስፈልገው ለዚህ ችግስት አለመበሳጨት ምንድን ነው ከፊት ያለው ብሎ ነገር መመርመር። በቀላሉ አይበሳጭም ማለት ምን ገጥሞታል ሲሄ ሰው ከፊት ያለው ሰው የገጠመው ምንድን ነው ይላል። ፍቅር ነው። ስለዚህ ፍቅር ሲኖረን በጣም ብዙ ነገር ለመመርመር ለምን ሆነ ብለን የመፈተሽ በልበሰፊነት የሆነውን ኬዝ የመረዳት ነገር ውስጥ እንገባለን እንጂ አንድ ቀን እንደ አንተ አንድ ቀን ስልክ ተዘጋ ወይም ደግሞ ሁለት ጊዜ ደውለ አልተመለሰልህም አቃ ወዲያው ሁሉ ነገር ውስጥ የምትገባ ከሆነ ፍቅር ነው ችግሩ፣ እንጂ ምን ገጥሞት ይሆን ለምንድነው ስልክ ያልመለሰው ብለን ስናስብ ፍቅር እየገዛ ነው። ማ ለምንድነው የሆኑ ብለን ነገሩን ለመመርመር ጥረት ያደርጋል። በልበ ሰፊነት ይመረምራል። ለምን ይሄ ሆነ ብሎ በጣም ልቡን ሰፊ አድርጎ ይመረምራል። በቀላሉ አታስቆጣውም፣ አታበሳጨውም። ከተበሳጨም ከተቆጣም ከልክ አልፏል ማለት ነው በጣም ዘሏል ማለት ነው። ስለዚህ የፍቅር መንፈስ ሲኖረን እንዴት አይነት ውብ የሆነ ኑሮ እንደምንኖር አረጋግጥላችኋለሁ። ወንድሞቼ፣ እናቶቼ በዚህ ዘመን እጅግ በጣም የሚያስፈልገን የፍቅር መንፈስ ነው። ሰው የፍቅር መንፈስ ካለው ዋናውን ይዟል። ብዙ ነገር እንኳ ቢጎለው ዋናውን ይዟልና ሕይወቱ ይጎመራል። ሕይወቱ ያማረ ነው። በፍቅር ያድራል። በፍቅር ይውላል። ከማንም ሰው ጋር ተግባብቶ ይኖራል። ነገር ግን ፍቅር እየጎደለን ሲመጣ አንዱ የሚተናነቀን ብስጭት ነው፣ ቁጣ ነው። በቃ አለቀ። ቁጣ ደግሞ ያየለ ፒክ ላይ ሲደርስ በየ ሰውን እስከ መጉዳት የሚደርስ እንደ ቃየን ሰውን እስከ መግደል የሚደርስ በጣም አደገኛ ሃርምፉል የሆነ ነገር ይሆናል። እዚህ እግዚአብሔር ሰዎች እግዚአብሔርን በፍቅር እንጠይቀው። ፍቅር ጎሎም ከሆነ ብስጭት ብስጭት ብሎን ከሆነ ቁጣ ቁጣ ሚለን ከሆነ በትንሽ ነገር ምንበሳይ ከሆነ በእግዚአብሔር ፊት በጣም በትህትና እለምናችኋለሁ። እግዚአብሔር ሞልቶ የተረፈውን የፍቅር ባለቤት የሆነውን ዓለሙን እንደዚህ የወደደውን ኢየሱስን ጠይቁት። ጌታ ሆይ ፍቅርን ይሻለሁ፣ በፍቅርህ ሙላኝ፣ በፍቅርህ ክበበኝ፣ መንደሬን በፍቅርህ ሙላው፣ ትዳሬን በፍቅርህ ሙላው፣ ህይወቴን በፍቅርህ ሙላው፣ አገልግሎቴን በፍቅርህ ሙላው። ፍቅር ነው ውበቴ። ከዚህ በኋላ ፍቅርን ይሻለሁ ብላችሁ ጠይቁት። ያ ፍቅር ቤታችን ሲገባ እጅግ ያማረ ደግሜ እላለሁ እጅግ ያማረ ዘመናችሁ ይለመልማል። ጤናችሁ ፍጹም ይሆናል። በመልካም ተኝታችሁ በመልካም ትነሳላችሁና በዚህ መንፈስ እንድትመጡና እንድትገቡ በብዙ ፍቅር በአደና ጭምር ላሳስባችሁ እፈልጋለሁ። እግዚአብሔር ዘመናችሁን በፍቅር ይምላው። በክርስቶስ ኢየሱስ ስም አሜን።